መዝሙር አንድ መቶ ሰላሳ አንድ አቤቱ ዳዊትን ገርነቱንም ሁሉ አስብ፣ ለእግዚአብሔር እንደማለ ማለ፣ ለያይቆብም አምላክ እንደ ተሳለ። በእውነት ወደ ቤት የድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም ዕረፍትን አልሰጥም፣ ለእግዚአብሔር ስፍራ፣ ለያይቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባርያህ፣ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም እንዲህ ብሎ ከወድህ ፍሬ በዙፋንህ ላይ አስቀምጣለሁ። ልጆችህ ኪዳኔን ይህንም የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና እንዲህ ብሎ፣ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጅቶቿን እጅግ እባርካለሁ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ድኅነትን አለብሳቸዋለሁ። ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ። ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ። በእርሱ ግን ቅድስናዬ ያብባል። መዝሙር አንድ መቶ ሰላሳ ሁለት ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዝዟአልና። መዝሙር አንድ መቶ ሰላሳ ሶስት እነሆ እግዚአብሔርን አመስግኑ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ፣ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም አመስግኑ። ሰማይና ምድርን የሠራ እግዚአብሔር ከጽዮን ይባርክህ። መዝሙር 134 ሃሌ ሐሌሉያ የእግዚአብሔርን ስም አመስግኑ። እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸርነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና። እግዚአብሔር ያይቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቅ ያለሁና በሰማይና በምድር በባሕርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል። በዝናብ ጊዜ መብረቅን አደረገ፣ ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ፣ በመካከልሽ በፈሮንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቱዎችንም ነገሥታት ገደለ። የአሞራውያንን ንጉሥ ሲኦንን፣ የባሳንንም ንጉሥ አግን፣ የከነአንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና፣ ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም። ዐይን አላቸው አያዩምን። ጆሮ አላቸው አይሰሙም። እስትንፋስም ባፋቸው የለም። የሚሠሩአቸው ሁሉ፣ የሚታመኑባቸውም ሁሉ እንደ እነሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩት ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ። መዝሙር አንድ መቶ ሠላሳ አምስት እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና እርሱ ብቻውን ታላላቅ ተአምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና፣ ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና፣ በፀናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና፣ የኤርትራን ባሕር በየክፍሉ የከፈለ ምሕረቱ ለዘላለም ነውና፣ እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና ፈርዖንንና ሠራዊቱን በኤርትራ ባሕር የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና። ብርቱዎችንም ነገሥታት የገደለ ምሕረቱ ለዘላለም ነውና። የአሞራውያንን ንጉሥ ሴዎንን ምሕረቱ ለዘላለም ነውና። የባሳንን ንጉሥ አግን ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። መዝሙር 136። በባቢሎን ወንዞች አጠገብ በዚያ ተቀመጥ። ጽዮንንም ባሰብናት ጊዜ አለቀስ። በአሐያ ዛፎች ላይ መሰንቆቻችንን ሰቀል። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባይድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳይ! ባላስብሽ ምላሴ በጉሮሮዬ ይጣበቅ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ፣ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽን፣ የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙር 137 አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኛልና፣ በመላእክት ፊት እዘምርልሃለሁ። ወደ ቅዱስ መቅደስህ እሰግዳለሁ ስለ ምሕረትህና ስለ እውነትህ ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራሁህ ቀን በፍጥነት አድምጠኝ፣ ነፍሴን በኀይልህ በብዙ አጸንሐት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና፣ በእግዚአብሔርም መንገድ ይዘምራሉ። የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና፣ ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቊጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል። መዝሙር አንድ መቶ ሠላሳ ስምንት አቤቱ መረመርኸኝ አወቅኸኝም አንተ መቀመጤንና መነሣቴን አወቅ ሐሳቤን ሁሉ ከሩቅ አስተዋልህ ፍለጋዬንና ዕረፍቴን አንተ መረመርህ መንገዶቼን ሁሉ ቀድመህ አወቅ የአመፃ ቃል ባንደበቴ እንደሌለ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅ አንተ ፈጠርኸኝ እጅህንም በላዬ አደረግ። እውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴ ትሄዳለሁ? ከፊትህስ ወዴ ትሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለህ። እንደ ንስር የንጋትን ክንፍ በወስድ እስከ ባሕር መጨረሻም ብበር፣ በዚያ እጅህ ትመራኛለች ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና ያለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራሁ ጊዜ አካሌም በምድር ታች በተሠራ ጊዜ አጥንቶቼ ካንተ አልተሰወሩ። ያልተሠራ አካሌን ዐይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጻፍህ ተጻፉ። አቤቱ አሳቦችህ በእኔ ዘንድ እንደ ምን እጅግ የተከበሩ ናቸው። ቁጥራቸውም እንደ ምን በዛ። በቈጥራቸው ካሸዋ ይልቅ ይበዛሉ። ተነሳሁም፣ እኔም ገና ካንተ ጋር ነኝ። አቤቱ አንተ ኀጢአተኞችን የምትገድል ከሆንህስ፣ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና፣ ጠላቶችህም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምንም ስለ ጠላቶችህም አልተሰቀቅኩምንም ፍጹም ጥልን ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። መዝሙር 139 አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ። ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸው በታች የእፉኝት መርዝ ነው። አቤቱ ከኀጢአተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድ ገመድን ዘረጉ፣ በመንገድ እንቅፋትን አኖሩ። እግዚአብሔርንም አንተ አምላክ የነህ የልመናዬን ቃል አቤቱ አድምጥ አልሁት። አቤቱ ጌታዬ የመድኃኒቴ ጒልበት በሰልፍ ቀን ራሴን ሸፈነህ። አቤቱ ከምኞቴ የተነሣ ለኀጢአተኞች አትስጠኝ፣ በላዬ ተማከሩ እንዳይጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸው ክፋት ይክደናቸው። የእሳት ፍም በላያቸው ይውደቅ፣ እንዳይነሱም ወደ እሳትና ወደ ማይበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። ዓመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቁ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቀኖችም በፊትህ ይኖራሉ። መዝሙር አንድ መቶ አርባ አቤቱ ወደ አንተ ጮኽ ስማኝ ወደ አንተ ስጮኽም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መሥዋይ ትትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው። ዓመፅን ከሚያደርጉ ሰዎች ጋር ለኀጢአት ምክንያት እንዳልሰጥ፣ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገሥጸኝ ይዝለፈኝም፣ የኀጢአተኛ ዘይት ግን ራሴን አይቅባ፣ ጸሎቴ ገና በክፋታቸው ላይ ነውና። ኀያላኖቻቸው በዓለት አጠገብ ተጣሉ፣ ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደ ተሰነጠቀ እንደ መሬት ጓል እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዐይኖቼ ወዳንተ ናቸውና ባንተ ታመንኩ ነፍሴን አታውጣት። ከሰወሩብኝ ወጥመድ ዓመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኀጢአተኞች በወጥመዳቸው ይውደቁ። ስብሃት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለመ ዓለም። መዝሙር አንድ መቶ! 41 በቃሌ ወደ እግዚአብሔር ጮኽሁ፣ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈስሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ በውስጤ ባለቀ ጊዜ መንገዴን አወቅህ። በምሄድባት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትሁ፣ አየሁ፣ የሚያውቀኝም አጣሁ መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽሁ፣ አንተ ተስፋ የነህ በሕያዋንም ምድር አንተ ዕድል ፈንታ የነህ አልሁ። እጅግ ተቸግሬያለሁና ወደ ልመናዬ አድምጥ፣ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወኅኒ አውጣት፣ ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። መዝሙር አንድ መቶ አርባ ሁለት አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጐስቁሏታል። ቀድሞ እንደ ሞተ ሰው በጨለማ አኑሮኛል። ነፍሴ በውስጤ አለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ፣ የእጅህንም ሥራ ተመለከቱ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ አልቃለች። ፊትህን ከእኔ አትመልስ፣ ወደ ጒድጓድም እንደሚወርዱ አልሁን! አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ። በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው! እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙር አንድ መቶ አርባ ሦስት እግዚአብሔር አምላኬ ይመስገን። ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር ማኅሬዬና መሸሸጊያዬ መጠጃዬና መድኃኒቴ ረዳቴና መታመኛዬም ሕዝቤንም ከእኔ በታች የሚያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለትስ ዘንድ የሰው ልጅ ምንድን ነው? ሰው ከንቱ ነገርን ይመስላል፤ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችህን ዝቅ ዝቅ አድርጋቸው ውረድም፤ ተራሮችን ዳሳቸው ይጢሱ። መብረቆችህን ብልጭ አድርጋቸው በትናቸው፤ ፍላጽጦችህን ላካቸው አስደንግጣቸው። እጅህን ከአርያም ላክ አድነኝም። ከብዙ ውኾች አፋቸውም ምናምንን ከሚናገር ቀኛቸው የሐሰት ቀኝ ከሆነ ከባይድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ ቀኝልሃለሁ፣ አስር አውታር ባለው በገና እዘምርልሃለሁ። ለነገሥታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው። አድነኝ። አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጎልማሳነታቸው እንደ አዲስ አትክልት የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ዕቃ ቤቶቻቸውም የተሞሉ በየዓይነቱ ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰማሪያቸውም የሚባዙ ላሞቻቸውም የሚሰቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸውም ዋይታ የሌለ እንደዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። መዝሙር 144 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ። በየቀኑ ሁሉ እባርካሃለሁ፣ ስምህንም ለዘላለም ዓለምም አመሰግንሃለሁ። እግዚአብሔር ታላቅ ነው እጅግም የተመሰገነ ነው። ለታላቅነቱ ፍጻሜ የለው። ትውልደ ትውልድ ሥራህን ያመሰግናሉ፣ ኀይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ታምራትህንም ይነጋገራሉ። የግርማህንም ኀይል ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ርሩህና መሃሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራው ሁሉ ላይ ነው። አቤቱ ሥራው ሁሉ ያመሰግኑሃል፣ ቅዱሳንህም ያመሰግኑሃል። የመንግሥትህን ክብር ይናገራሉ፣ ኀይልህንም ይነጋገራሉ። በሰው ልጆች ኀይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ሁሉ ያነሳቸዋል። የሁሉ ዐይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትዘረጋለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኀጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። መዝሙር 145 ሃሌሉያ። ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ፣ በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች፣ ወደ መሬቱም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባሕርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችንና ባልቴቶችን ይቀበላል፣ የኀጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሐሌሉያ። መዝሙር መቶ አርባ ስድስት እግዚአብሔርን አመስግኑ። መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቈሰሉትን ይፈውሳል፣ ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቈጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኀይሉም ታላቅ ነው። ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል፣ ኀጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም፣ ለሚጠሩት ለቁራዎች ጫጭቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኀይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። መዝሙር አንድ መቶ አርባ ሰባት ኢየሩሳሌም ሆይ እግዚአብሔርን አመስግኝ። ጽዮንም ሆይ ለአምላክሽ እልልበይ። የደጆችሽን መወርወሪያ አጽንቶአልና ልጆችንም በውስጥሽ ባርኳልና በወሰንሽም ሰላምን አደረገ። የስንዴንም ስብ አጠገበሽ ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውኾችንም ያፈሳል። ቃሉን ለያይቆብ ሥርዓቱን እና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ። መዝሙር 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሠራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት መዋክብትና ብርሃን ሁሉ አመስግኑት። ሰማይ የሰማያት አመስግኑት። የሰማያት በላይም ውሃ እርሱ ብሎአልና ሆኑ፣ እርሱም አዘዟአልና ተፈጠሩ። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት፣ እሳትና በረዶ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ አራዊትም እንስሳም ሁሉ ተንቀሳቃሾችም፣ የሚበሩ ወፎችም፣ የምድር ነገሥታት አሕዛብም ሁሉ አለቆች የምድርም ፈራጆች ሁሉ ጎልማሶችና ቈነጃጅቶች ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሎአልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል። የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ። መዝሙር 149 ሃሌሉያ። ለእግዚአብሔር አዲሱን ቅን የተቀኙለት ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቶአልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና፣ ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሮአቸው ነው፣ ሁለት ታፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። መዝሙር አንድ መቶ ሃምሳ ሃሌሉያ እግዚአብሔርን በመቅደሱ አመስግኑት፣ በኀይሉ ጠፈር አመስግኑት። በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ስብሃት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለመ ዓለም አሜን። ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ አስጀመረ ላስፈጸም ከን አምላክ ክብር ምስጋና ይድረስ እስከ ዘላለሙ አሜን።